ድምፅ አለ ቲንግ መምህር። እሺ፣ እንደምን አመሻችሁ ሁላችሁም፣ ከታች ያላችሁም፣ እንዲሁም ከላይ ይበልጥ ደግሞ መምህራችን እፎይና መምህራችን ፈላዲዮስ እንዴት ናችሁ? ለማለት ነው። አንዳንድ ጊዜ በዝምታ ውስጥ ያለው ጩኸት ጎርጎሪዮስ ዘኒሱስ ጥሩ አድርጎ ተርጉሞታል። በዝምታ ውስጥ ብዙ ጩኸቶች አሉ። ሰው አይሰማውም፣ በጆሮ አይደመጥም፣ ግን ጩኸት ነው እና በዝምታ ውስጥ ያለው ጩኸት። እግዚአብሔር ይሰማዋል ብዙ ሰው ላይ ሰማው ይችላል፣ ምድር ላይ ያለው ባለስልጣናት ኃይል ያላቸው አካላት ላይ ሰሙ ይችላሉ፣ ግን እግዚአብሔር ይሰማዋል። የዝምታ ጩኸት ይመስለኛል። እናንተን ምንድን ነው እግዚአብሔር እንዲሰማችሁ እያደረገ ያለው እሱ ጩኸት ስላለ ነው ብዬ ነው ማምነውና። አምላክ ቅዱሳን ድጋሚ ድምጻችሁን እንድንሰማው ስላደረገ እሱን ላመስግን። ሁላችንም ቢሆን አይትን የምናመሰግነው እሱ ነው። ሌላው ቀጥሎ የሚመጣ ጉዳይ ስለሆነ ነው። እግዚአብሔር በእናንተ ላይ ስራ መስራት ባይፈልግ ኖሮ እንደዚህ አይነት ነገር አይሆንም ነበር እና እግዚአብሔር ሁልጊዜ እግዚአብሔር ነው አይሳሳትም ብለን እናምናለን። ደግሞ እውነቱ እሱ ነው። ድጋሚ ድምጻችሁ ስለሰማ ነው፣ ስላሰማን አምላክ። እናንተ እዚህ ትቀልዳላችሁ፣ ትስቃላችሁ፣ እውነቴ እንዴት ያስጨንቅ እንደነበረ የጠፋችሁበት ዕለት የእውነትም ጠፍተው ነው እንዴ? የእውነትም ተሰውተው ሰማዕታት ሆኖ ነው እንዴ? የእውነትም ተይዘው ነው እንዴ? ሰው የለም እንዴ ስለነሱ የሚጮህ የሚል አይነት ነገር በየቤታችን ሆነን ስንጮህ ነበረ እና ቸር አምላክ በድጋሚ እንኳን ድምጻችሁ እንድንሰማ አደረገ። እንኳን ፈቃዱ ሆነ። አንድ ቀንም ትሆን አንድ ዓመት እንድታገለግሉ ጊዜ ስለፈቀደ እናመሰግነዋለን። ከዚህ በኋላ የተረፈችዋ ሰዓትም ቢሆን የሚመስለኝ የእናንተ ጊዜ ከዚህ በኋላ የእናንተ አይመስለኝም። ወረዲ አንዴ ሰጥታችኋታል ብያምን አለሁኝ። ሰው ትልቅ ስጦታው ጊዜ ነው። ለሰው ከሰጠ ጊዜ ሆነ ትልቅ ስጦታ ቢባለው ጊዜ ሰጠ ማለት እድሜህን ሰጠህ ማለት ነው። ጊዜም እድሜም ነፍስህም ነፍሳችሁም አሳልፋችሁን የሰጣችሁት ለዚህ አገልግሎት ለዚህ አገልግሎት እና እግዚአብሔር ስራውን ይሰራል። እና እግዚአብሔር ደግሞ ዋጋችሁ ይከፍላችኋል። እግዚአብሔር ዋጋችሁን እንደሚከፍላችሁ ስለምታውቁ ለመጽናት የምትቸገሩ አይመስለኝም። አዎ ልንጎዳችሁ እንችላለን። ምንም ጥርጥር የለውም። በተለይ የምታምኑ ሰው ሊጎዳችሁ ይችላል። የምታምኑት ይጠቅመኛል ብላችሁ የምታስቡት አንድ ቀን የጨነቀኝ ዕለት የከበደኝ ሰዓት ይረዳኛል ብላችሁ የምታስብ ሰው ላይረዳችሁ ይችላል። በአንጻሩ ሊጎዳችሁ ይችላል። ተውት፣ በቃ ስራችሁን ስሩ፣ እግዚአብሔር አለ። ምክንያቱም ከዛ ይልቅ እግዚአብሔር ይሰራላችሁ እናንተ ታውቁታላችሁና። ቅድም ስትዘረዝሩት እየገረመኝ ነው። ይሄ አሁን እየተከናወነ ነው ወይ የሁሉ ተአምር ስ ምን አይነት ጉድ ነው? ምን አይነት ታምር ነው? ታምር ማለት ይሄ ነው። በተዘዋዋሪ በነገራችን ላይ ገድል ማለትም ይሄ ነው። ሌላ የለም ቤተክርስቲያን ውስጥ ያለው ተአምር እና ገድል ማለት ይሄ ነው። ለቤተክርስቲያን ብለ የምትከፍለውን ክፍያ ከዛ በኋላ ደግሞ እግዚአብሔር ባንተ ላይ የሚሰራውን ስራ አለቀ። ምን አቅሙ ኑሯችሁ ነው? ቆይ እናንተ አሁን እየኖራችሁ ያላችሁት ምንም በሁለት እግዚአብሔር ባይሆን ኖሮ። በለን እንድናምን የሚያደርገው እንደዚህ አይነት ነገር ስናስብ ነው እና በአምላካችሁ ታምናችሁ መቀጠል ነው። እኔ አንድ ነገር አንድ ወይም ሁለት ፖይንቶች ብቻ ላስቀምጥ። መጀመሪያው ቅድም እንዳልኳችሁ በጣም ደስ ብሎኛል፣ እንኳን ድምጻችሁ የሰማ ነው እንኳን በድጋሚ በእውነት እንደዚህ አይነት የአገልግሎት እድል እግዚአብሔር ሰጠ። ሄዳችሁ ቢሆንም ለእናንተ በእውነት ግልግል ነው። እውነት ለማውራት ግልግል ነው፣ ክብር ነው፣ ሰማዕትነት ነው። ዞሮ ዞሮ ያው ነው። የሚሄዱ የማይቀር ነው። ላለመሄድ የመጣ የለም ግን አረተው ወኔታ ንሳ ሳንገባ አረተው ንሳ ሳንገባ ሰማዕታት ብዙ ጊዜ የቤተ ክርስቲያናችን ውስጥ ሰማዕታት በተመለከተ ልዩ ቀንና ነው ያለው። በነገራችን ላይ ሰማዕታት አሁን ጻድቃን የሆነ ዘመን 150 60 ሰባ ዓመት የሚባል ህግ አለ እና የሚገለጥበት መንገድ አለ ካኖናይዝ አታደርግም ቅድስት ቤተ ክርስቲያናችን ግን እግዚአብሔር ሊግለጠው ለመግለጥ ሲፈልግ ያንን ቅዱስ ያንን ጻድቅ ይገልጠዋል፣ እና በሆነ በሆነ ይገለጣል። ሰማዕታት ግን እለቱ እለት ሰም ቅዱስ አድርገ ሰይም ነው የምትለው ቤተክርስቲያናችን ላይ እለቱ እለት የመጨረሻ ጽኑ አገልግሎት ስለሆነች ያቺ ሰማዕትነትን ያቺ እለቱ እለት ቅዱስ ተብሎ ነው የሚሰየመው። እለቱ ዕለት ነው የሚሰየመውና በሄዳችሁ ይሻላችሁ ነበረ ዝሮ ዝሮ ከተረፋችሁ አይቀር ከተረፋችሁ አይቀር ከናንተ የምንጠብቀው ነገር ምንድን ነው? አንደኛ፣ ምን እናድርግ? ለወደፊቱ ምን በትክክል ምንድን ነው ያሰባችሁት ፕሮጀክት ተቀርጾ ቢነገር፣ ከዛ ምዕመኑ ምንድን ነው ማገዝ ያለበት? አጋር እነማን ናቸው? አጋር ማለት ልክ አሁን ቅድም እነ አማን አለማክበር አትችልም። ባይዲፎልት ዋሬቨር ምንም ሆንምን፣ ግን እነ አማንን አለማክበር አለማድነቅ የሚቻል አይመስለኝም። ሪሊ ሰው እንደዛ ከሆነ እንዴት አድርገን ነው መስራት ያለብን? ማን ምንድነው ማድረግ ያለበት? ምእመኑ ምንድነው ማድረግ ያለበት? ሌሎቹስ ምንድነው ማገዝ ያለባቸው የሚለው ነገር ክሊር የሆነ ፕሮጀክት መጥታችሁ እንደምታሳዩን ተስፋ አደርጋለሁ። የመጀመሪያው ስራ ቀጥ ላይ ያለው በጣም ጥናት የሚፈልግ መስሎ ተሰማኝ። እናንተ በጣም ቅርብ ስለሆናችሁ በትክክል እስልምና ምንድን ነው የሚፈልገው? ሪሊ ኢትዮጵያ ውስጥ ያሉ እስላሞች እስልምና የሚከተሉ ሰዎች ምንድን ነው የሚፈልጉት? ሪሊ ምንም አይነት ኮንፈረንስ ቲዮሎጂ እንዳይኖር ነው። ኦኬ ምን አይነት ዲስከሽን ነው የሚፈልጉት? ኦኬ ሀሳብ የሁሉም ነው። እስልምና ውስጥ ምናልባት ካታጎሪ ካለ አላውቅም። በትክክል ይሄ የሆነ ሰው በመግደል ሚድን ነገር ነው፣ እንደዛ ነው ሊሆን የሚችለው። ሪሊ እስልምና ሁኖ እስልምና የሚከተሉ ሆኖ በጎ የሆነ ሀሳብ ሲያቀርቡ ሰዎች እያየሁኝ ነበር። ምን ላይ ነው ያለው ክፍተቱ? የሚለውን ለመነጋገር ለመወያየት አይ ቲንክ የሆነ እድል ያለ እየመሰለኝ ነው። አሁን በጎ የሆኑ እስልምና የሚከተሉ ናቸው፣ በጣም የሚከበሩ ሱብና ያላቸው ሰዎች። ምንድን ነው እነሱ ጋር ያለው ሀሳብ? ያልተረዳነው ነገር ምንድን ነው? ኦኬ እዛ ጋር ያለው ሀሳብ ደግሞ ግደል ፍለጥ የሚለው ደግሞ፣ የቢላው ሰው ደግሞ ዋይ ምንድን ለምን፣ የሆነ ሰው በመግደል ነው ወይ ሊጠብቃት የሚችለው ሃይማኖቱ የሚለው ነቢያት የሚያስፈልጉ አንተ እንድትከብር እንደ እውነቱን እንዲገልጡልን ነው። አለቀ፣ በቃ አለቀ። ሶ አጠቃላይ ያለውን አስተምሮ ለመወያየት ከእስልምና ጋር ምን አይነት ውይይት ነው ሊያስፈልግ የሚችለው እስከዚህ ድረስ ነው የሚሄድ ያለቤት ብዬን ነው የማምነው። መንግስት ምንድነው የሚፈልገው? ሪሊ አላውቅም። ሪሊ እግዚአብሔር ባወቀ። ግን ስክ ይሄ እንደዚህ አሁን ባለው ሳይሆን ምንድነው የምትፈልገው መንግስት እሱ ላይ መወየት ካለበት አው ከፍ ያለ ነገር እንደሆነ አውቃለሁኝ፣ ግን ምንድን ነው እንዲነካ የማይፈልገው ነጻነት ሃይማኖትን በነጻነት መስበክ ተከልክሎሃል? በኢትዮጵያ ውስጥ አይ አልተከለከለም። ሰው የትኛው ነው የተከለከሉት? ብሪፍሊ ብሪፍሊ ለምን ነገር ያለበት እነዚህ እነዚህ እነዚህ እነዚህ እነዚህ እነዚህ ብቻ አትንካ። ፐሬድ ከዛ ውጭ ያለው ግን መጽሐፍ አንስተ መጽሐፍ ቅዱስ አንስቶ መሞገት ትችላለህ፣ ቁራን አንስተ መሞገት ትችላለህ። ዋው እንዲያ ከሆነ ንጹሐን የሆኑ ምእመናን እዛም እዚህም ያሉትን እውነቱን እንዲረዱት ማድረግ ሃይማኖታዊ ጉዳይ እስከሆነ ድረስ እሱ ላይ ሊደረጉ የሚችሉ ጉዳዮች፣ ውይይቶች ያስፈልጋሉ። ቤተ ቤተክህነታችን ምንድን ነው የሚፈልገው ሬዲ ተረድቶናል? ጎርተነዋል እንዴ? አበላሽተነው ይሆን እንዴ? አካሄዳችን ስህተት ነው እንዴ? በትክክል ቤተክህነታችን ምንድን ነው የሚፈልገው? ሬዲ ለቀጣይ ራሱ የሚሉትን ጉዳዮችን ሰፋፊ የሆኑ ውይይቶችን እንደሚያስፈልጉ እሱ ትዝ እያለኝ ነው ያለው አሁን ማለት ነው። ይበልጥ እድሜ ከሰጣቸው አይቀር ነው አሁን ሰማዕት ትሆናላችሁ ብለን ነበረ። ይሁን እሺ፣ በቃ እድሜ ከሰጣቸው አይቀር የሆነ ጊዜ ከሰጣቸው አይቀር በትልቁ ነገር ምጡልን ኑ። ኦኬ፣ በጣም እንታዘዛለን። እግዚአብሔር ባወቀ የምንችለው ነገር በእርግጥ ቁርአን ሩቅ ነው ለእኔ፣ እስልምና አጠቃላይ የዶክትሪኑ አይገባኝም። ግን በሌላ መልኩ ማገዝ የምንችለው ነገር ካለ ግን ቢፍ አድርጉት ፕሮጀክት አድርጋችሁ እሱ ማን ምን ማገዝ እንዳለበት በግልጽ ተነግሮ ከዛ በኋላ መርዳት ስለሆነ ሀሳብ ማለት በእስልምና ውስጥ ያለው ነገር እንዲያጤኑት ደግሞ ቁርአን ውስጥ ያሉ ጉዳዮችን፣ መጽሐፍ ቅዱስ ውስጥ ያሉ ጉዳዮችን፣ የሃይማኖት ሂስትሪዎችን በአጠቃላይ እንዲመለከቱ እንዲያስተውሉ፣ እንዲመረምሩ፣ እንዲያነቡ፣ እንዲሞግቱ እድል መስጠት ስለሆነ መርዳት ነው፣ ጥላቻ አይደለም። ሆኖ ማያውቅምና እሱን መርዳት እስከሆነ ድረስ ይህን አለማድረግ ደግሞ ድካም ስለሚሆን በዚህ በልኩ መምጣታችሁን በጣም ደስ ብሎኛል። ግን እግዚአብሔር ምን ብለ ነው? ስለዚህ ጉዳይ ምንድን ነው ማድረግ ያለብን? ማለት ምስጋና ሲባል ዝም ብሎ ምስ እንዴት አድርገን መምስገን ያለብን አምና ግን አላውቅም፣ አላውቅም፣ በቃ አላውቅም። እና እግዚአብሔር አሁን ደግመን ደጋግመን አምናካችን ቅዱስ እግዚአብሔር የተመሰገነ ይሁን፣ በእውነት የተመሰገነ ይሁን፣ በእውነት የተመሰገነ ይሁን። እናንተንም እግዚአብሔር ያቆይልን፣ እግዚአብሔር ያክብርልን። እሺ መምህር በጣም እናመሰግናለን። ለሰማዕትነት እንኳን አልታጭንም፣ ገና ሩጫ ጀመርን እንጂ ምንም የሰራ ነው የለም። እንደ ሐዋርያ ቅዱስ ጳውሎስ ሩጫ እንጨርሻለሁ ብለን የምንልበት እንዲያደርግልን በጸሎት አስቡን ብንሄድ ይሻለናል የምንልበት እንደዛ እንድንሰራ እና እንደዛ እንድንናፍቅ እንዲያደርገን፣ ያው በጸሎት አስቡን ዋናው እሱ ነው። ሁላችንም እዚህ ምንት ምንለው ነገ እኔ ዛሬ አናውቀው። ነገር ግን እስካለንበት ድረስ በደንብ መስራት አለብን። አሁ መስራት አለብን። ተቋም መሆን አለበት። አሁ ተቋም መሆን አለበት ብያችኋለሁ። እንዲህ ተልካሻ ነገሮች ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እንደዚህ ላይ ብቻ ሳይሆን ተቋም እናድርገዋለን ብለናል።